የሁለት ሺህ ሀምሳው ፕሮጀክት ከኒውክለር ኃይል እስከ ባህር ኃይል ያለመው የኢትዮጵያ አስደማሚው ፕሮጀክት። የሶስት ሺህ ዓመታት የሀገርነት ታሪክ ያላት ያለመሸነፍ፣ የአንድነትና የነጻነት ምልክት የሆነች ኢትዮጵያም ወደ ቀደመው ሀያልነቷ ለመመለስ የሚያስችላትን እቅድ አውጥታም በፈረንጆቹ ሁለት ሺህ ሀምሳም በቴክኖሎጂና ኢኮኖሚ ከመላው አፍሪካም ቀዳሚ ለመሆን ውጥንን ይዛለች። ከስማርት ከተሞች ጀምሮ ከአየር ብክለት ነጻ እስከሆነም የኃይል አቅርቦት ድረስ እቅድ የተያዘለት የኢትዮጵያ የ2050 ፕሮጀክት የሀገሪቱን የወደፊት እጣ ፋንታም የመወሰን አቅም አለው። እንደ ብድር ቀጠና የግጭቶችና የመሠረተ ልማት እጥረት የኢትዮጵያን ፕሮጀክት ወደኋላ ካልጎተቱት በቀር ይህ ፕሮጀክት ኢትዮጵያን ብቻ ሳይሆን የአፍሪካ ቀንድንም መቀየር የሚችል ፕሮጀክት ነው። ሰላም ጤና ያስጥልን። የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የወደፊቷን ኢትዮጵያ ገጽታም ሊቀይሩ የሚችሉና በሀሳብ ብቻ ሳይሆን በእቅድ ደረጃም ተይዘው ወደ ስራ የተገባባቸውን አምስት ትልልቅ ፕሮጀክቶች የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። አንድ። የሸገር ስማርት ከተማ ሸገርን ከማስዋብ ፕሮጀክት ጋር አብሮ የተቀረጸው የሸገር ስማርት ከተማ ግንባታም ከኢትዮጵያ ዋና ከተማ አዲስ አበባ በ30 ኪሎ ሜትር ርቀት ላይ ሙሉ ለሙሉ ስማርት የሆነ ከተማን የመገንባት እቅድ የተያዘለት ሲሆን ፕሮጀክቱም በ2040 ተጠናቆ እንደሚመረቅ ይጠበቃል። 12 ቢሊዮን ዶላር ወጪ የሚጠይቀው የስማርት ከተማ ግንባታው ዩናይትድ አረብ ኤምሬት ድጋፍና በቻይና ቤልት ኤንድ ሮድ ፕሮጀክት ድጋፍ ሰጪነት የሚገነባ ሲሆን በውስጡም በኤአይ የተደገፉ የህዝብ ትራንስፖርት አገልግሎቶች፣ ዘመናዊ እርሻዎችና ከተፈጥሮ የሚገኝ ኢነርጂን ብቻ የሚጠቀም ከተማም ይሆናል። የከተማ አንድ ሚሊዮን ነዋሪ የሚኖረው ሲሆን የከተማው ባሶችም በዱባይና ሌሎችም የዓለማችን ትልልቅ ከተሞች እንደሚደረገው በሶላር ኢነርጂ ብቻ የሚንቀሳቀሱ ባሶች ይሆናሉ። ከሁሉም የኢትዮጵያ ከተሞች እንደ አዲስ አበባ የዘመነናም በርካታ ሰዎች የሚኖሩበት ከተማ የለም። የሸገር ስማርት ከተማ ግንባታ ታዲያ በአዲስ አበባ ላይ ያለውን ጫና የሚቀንስ ሲሆን ኢትዮጵያ በ2050 40 በመቶ ህዝቧን ከተሜ ለማድረግ የምታደርገውን ጥረትም የሚያሳልጥ ፕሮጀክት ነው። በኦሮሚያ ክልል ያለው የድንበር ይገባኛል ክርክር የመሰረተ ልማት እጥረትና ሀገሪቷ ያለባት የ28 ቢሊዮን ዶላር እዳ ለዚህ ፕሮጀክት እንቅፋት ሊሆኑ የሚችሉ ጉዳዮች ሲሆኑ በተጨማሪም ከተማው የሚገነባበት ወጪ የከተማዋን የኑሮ ደረጃም ከፍ ሊያደርገው ነው። ለሁሉም የህብረተሰብ ክፍል የማይቀመስ ከተማ ሊያደርገውም ይችላል። ነገሮች ተሳክተው የከተማው ግንባታ በተፈለገው መንገድ ከተከናወነ ግን የሸገር ስማርት ከተማ ለሌሎች የአፍሪካ ሀገራትም ምሳሌ ሊሆን የሚችል ከተማ ነው። ሁለት የኒኩለር ኢነርጂ ፕሮግራም ኢትዮጵያ ሮስተም ከተሰኘው የሩሲያ ኩባንያ ጋር በ2023 በተስማማችው ስምምነት መሰረት ሀገሪቱ በ2040 የኒኩለር ኃይል ባለቤት የምትሆን ሲሆን የኒኩለር ኃይሉም በባህር ዳር ከተማ አካባቢ ተገንብቶ 1200 ሜጋዋት ኃይል ማመንጨት ይችላል። 10 ቢሊዮን ዶላር የሚጠይቀው ፕሮጀክቱ በ2050 200 ሚሊየን ይደርሳል ተብሎ የሚጠበቀውን የኢትዮጵያን ህዝብ ቁጥር በከፍተኛ ሁኔታ እንደሚጠቅምም ይገመታል። የኒውክለር ኃይል ኢትዮጵያን የአፍሪካ ቁጥር አንድ የኢነርጂ ኤክስፖርተር የሚያደርጋት ሲሆን የኢትዮጵያን የኢንዱስትሪ ፓርኮች የኃይል እጥረትም የሚቀርፍ ይሆናል። ግብፅ በአባይ ወንዝ ላይ ያላትን የበላይነት የመቀልበስ አቅም ያለው ይህ ፕሮጀክት የኤሌክትሪክ ኃይል የሌላቸውን የኢትዮጵያ 20 በመቶ ነዋሪዎችም ችግራቸውን ይቀርፋል። ይህ ፕሮጀክት አጓጊ ቢሆንም ስምምነቱ ከሩሲያ ጋር የተደረገ በመሆኑ በኢትዮጵያ ላይ ማዕቀብ እንዲጣል ምክንያት ሊሆንም ይችላል። በተጨማሪም ችግር የሚፈጠር ከሆነ የኒኩለር ኃይሉ የቀጠናውን ከባቢ አየር ሙሉ ለሙሉ ሊያበላሸውናም ለሚሊዮኖች ሞትም ምክንያት ሊሆን የሚችልበት እድል አለው። ኢትዮጵያ ከኒኩለር ኢነርጂ ጋር ተያይዞ በቂ የተማረ የኅብረተሰብ ክፍል የሌላት መሆኑ ከኒኩለር ጋር የሚስማሙ ባለሙያዎችን አሰልጥኖ ለስራ ማብቃትም አመታትን ሊፈጅ ይችላል። ከፍተኛ ጥንቃቄ የሚሻው ፕሮጀክቱ በታሰበው መንገድ የሚተገበር ከሆነ የምስራቅ አፍሪካን የኃይል አቅርብ በአስገራሚ ሁኔታም የመቀየር አቅም አለው። ሼባ የቴክኖሎጂ ሸለቆ ኢትዮጵያን የአፍሪካ ሲሊከን ቫሊ የማድረግ እቅድን ይዞ የታሰበው የሼባ የቴክኖሎጂ ሸለቆ 2 ቢሊዮን ዶላር ወጪን የሚጠይቅ ሲሆን መቀመጫውም የኢትዮጵያ መዲና አዲስ አበባ ትሆናለች። በኢትዮጵያ ከዚህ ቀደም በርካታ የኤአይ ቴክኖሎጂዎችን ለማምረት እቅዶች ተይዘው በርካታ ስራዎች የተሰሩ ሲሆን ይሄኛው ፕሮጀክት ታዲያም ይሄን እቅድና ሀሳብ በከፍተኛ ሁኔታ እንደሚያሳድገው ይጠበቃል። እስከ 50 ሺህ ኢትዮጵያንን ያሰለጥናል ተብሎ የሚጠበቀው ይህ ተቋም ለወታደራዊ ትራንስፖርትና ግብርና አገልግሎቶች የሚውሉ ቴክኖሎጂዎችን በመፈብረግ መጫወት የሚችል ተቋም ይሆናል። 70 በመቶ ከውጭ ተመርቶ የሚገቡ የዘመኑን ቴክኖሎጂዎች በማስቀረትም ለኢትዮጵያ ከፍተኛ የውጭ ምንዛሪን የሚያስገኝ አስደማሚ ፕሮጀክት ጭምር ነው። ይህ ፕሮጀክት 100 ሺህ የቴክኖሎጂ የስራ ዕድሎችን ለመፍጠር ከተያዘው የ2025 እስከ 2030 የሚቆየው ፕሮጀክት አካልም ጭምር ነው። ይቅድ ከዚህ ቀደም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የአብነት ትምህርት በሚል ስሰጠው ከነበረው የትምህርት አይነት ጋር ተመሳሳይነት ያለው ሲሆን ይሄኛው ግን ከመንፈሳዊ ይልቅ ዓለማዊ ቴክኖሎጂዎችን ለማምረት የሚያስችል ትምህርትን ይሰጣል። ሀያ በመቶ ብቻ የሆነው የኢንተርኔት ተጠቃሚነትና የሀገሪቱን እውቀት ከተቀበለ በኋላም ወደ ውጭ የሚሰደደው የሰው ኃይል ይህንንም ፕሮጀክት ከተጠቀመ በኋላም ወደ ውጭ ሀገራት እንዳይሰደድ ያሰጋል። ሼባ የቴክኖሎጂ ሸለቆ ተጠናቆ ወደ ስኬት የሚያመራ ከሆነም ኢትዮጵያ እንደ በርካታ ያደጉ ሀገራት የራሷን ችግር በራሷ ለመቅረፍ በሌሎች ሀገራት ላይ ጥገኛ ከመሆን ለመላቀቅ የምታደርገውን ጉዞ በከፍተኛ ሁኔታ የማገዝ አቅም ያለው ታላቅ ፕሮጀክት ነው። አራት የአፍሪካ ሀጉር አቋራጭ የንግድ ኮሪደር በፈረንጆቹ የዘመን ቀመር 2035 አሊያም ከ10 ዓመታት በኋላም ይጠናቀቃል ተብሎ የሚጠበቀው የአዲስ አበባ ጅቡቲ ናይሮቢ የባቡር መንገድ 5 ቢሊዮን ዶላር ወጪን ይጠይቃል። 90 በመቶ የንግድ እንቅስቃሴዋን በጅቡቲ በኩል የምታደርገው ኢትዮጵያም በሶማሌላንድ ባርቤራ ወደብ ወደብና በኬንያው ላሙ ወደብ በኩል የንግድ እንቅስቃሴን ለማድረግ መልካም ጉዞ ላይ ትገኛለች። ታዲያም ኢትዮጵያ እነዚህን ወደቦች መጠቀም ስትጀምር ከሶማሌላንድና ከኬንያ ወደቦች እቃን ለማጓጓዣነት የሚጠቅሙ ፈጣን መንገዶችና የባቡር መንገዶች ግዴታ ያስፈልጓታል። የ5 ቢሊዮን ዶላሩ የባቡር መንገድ ታዲያም ለዚህ ጠቃሚ ሲሆን ከ300 ሚሊዮን በላይ የምስራቅ አፍሪካ ነዋሪዎችንም እርስ በርስ የሚያገናኝ የባቡር መንገድ ይሆናል። ኢትዮጵያ ከውጭ ከምታስገባው ባለፈ ወደ ውጭ የምትልካቸውን እንደ ቡና፣ የቆዳ ውጤቶችና ሌሎችም ምርቶች በቀላሉ እንድትልክ ያስችላታል። ለበርካታ ዓመታት የምስራቅ አፍሪካን ብቻ ሳይሆን የመካከለኛው ምስራቅ የገበያ መዳረሻ የነበረችው ኢትዮጵያም በዚህ ፕሮጀክት ይህን አያልነቷን መመለስ የምትችል ሲሆን፣ የምስራቅ አፍሪካንም ወደ አንድነት የማምጣት አቅምን ትይዛለች። ከሶማሊያና ኤርትራ ድንበሮች አካባቢ ያሉ ግጭቶች ችግርን ካልፈጠሩ በስተቀር ይህን የባቡር መንገድ እውን ማድረግ እምብዛም የሚከብድ ጉዳይ አይደለም። አምስት የቀይ ባህሩ የባህር ኃይል። በፈረንጆቹ የዘመን ቀመር በ2045 ኢትዮጵያ በምስራቅ አፍሪካም አስፈር የሚባል የባህር ኃይልን ለመገንባት ወጥናለች። ይህ የባህር ኃይል ከጅቡቲ በሚሰጥ ወደብ ከሶማሊያ በሚገኝ ወደብ አሊያም ኢትዮጵያ በፈረንጆቹ 1993 ያጣችውን የአሰብ ወደብ በማስመለስ ሊገነባ የሚችል ታላቅ የባህር ኃይል ነው። 10 በመቶ የዓለማችንን ንግድ የሚያስተላልፈው የቀይ ባህር ላይ ኢትዮጵያ የራሷን የባህር ኃይል የምትገነባ ከሆነም ከዩናይትድ አረብ ኤምሬትስና ቱርክን ከመሳሰሉ ሀገራት ከፍተኛ ድጋፍን የማግኘት እድሉ አላት። የባህር ኃይሉ የኢትዮጵያን የ20 ቢሊየን የኤክስፖርት ገበያ የመከላከልና የመጠበቅ ኃላፊነቱንም የሚወጣ ይሆናል። እንደ ኤርትራ ያሉ ሀገራት ከግብፅ ጋር በመሆን ይህን እቅድ ለማክሸፍ እንደሚንቀሳቀሱ የሚጠበቅ ቢሆንም ኢትዮጵያ ይህን እቅድ ካሳካች በአክሱም ዘመነ መንግስት የነበረውን ኃያሉን የኢትዮጵያ ባህር ኃይል በቀይ ባህር ዳግመኛ መመልከታችን አይቀሬ ነው። እንደማጠቃለያ ማጠቃለያ ይሄን እንበል። ኢትዮጵያም ወደ 2050 የምታደርገው ጉዞም ፈጠራን እምነትንና አንድነትን ይዞ ለመጓዝ ያለመ ታላቅ እቅድና ፕሮጀክት ነው። የሸገር ስማርት ከተማም፣ የኒኩለር ኢነርጂ ፕሮግራም፣ ሼባ የቴክኖሎጂ ሸለቆ፣ የአፍሪካ አህጉር አቋራጭ የንግድ ኮሪደርና የቀይ ባህሩ የባህር ኃይል ኢትዮጵያን ከዓለማችን ደሀ ሀገራት በአንድ ጊዜ የአፍሪካ ሀያል ሊያደርጋት የሚችል ህልም የሚመስል ነገር ግን ሊሳካ የሚችል እቅድ ነው። ይህ ሁሉ ታዲያ እንደ ኢትዮጵያ ላለች ሀገር የማይቻል ባይሆንም ከፍተኛ መስዋዕትነትን ጠንካራ ሰራተኝነትንና ሙሉ ትኩረትን የሚሻም ጭምር ነው። በርካታ ጠላቶች ያሉባት ሀገር፣ የእርስ በርስ ግጭቶች የሚስተዋሉባት ሀገር፣ ከውጭ ተረጂነት ያልተላቀቀችው ኢትዮጵያም ዓለምን ጉደው ወደሚያሰኘው ታላቅነት ለመምጣት ጉዞን ጀምራለች። ይህ ጉዞ እንዲሳካም ህብረትና አንድነት ከሁሉም ይጠበቃል እያለን በዚሁ ተሰናበትን። ሰናይ ጊዜ